አገልግሎት አሰጣጥን ለማዘመን የሚያስችል የዲጂታል ስርዓት እየዘረጋ መሆኑን በአዊ ብሔረሰብ አስተዳደር የቻግኒ ከተማ አስተዳደር ከተማና መሠረተ ልማት ጽህፈት ቤት አስታወቀ። የብሔረሰብ አስተዳደሩና የቻግኒ ከተማ የስራ ኃላፊዎች በተቋሙ የመረጃ አያያዝ ስርዓትን ለማዘመን እየተተገበረ ያለውን የዲጂታል ስርዓትን ጎብኝተዋል። ሳሙኤል አማረ ተጨማሪ አለው። በከተሞች አገልግሎት አሰጣጥ ላይ ቅሬታ ከሚነሳባቸው ተቋማት መካከል ከተማና መሰረተ ልማት ዘርፍ አንዱ ነው። የመረጃ አያያዝ ስርዓት አለመዘመን ከችግሮቹ ውስጥ ተጠቃሽ ነው። የቻግኒ ከተማ አስተዳደር ከተማና መሰረተ ልማት ጽፈት ቤትም ችግሩን ለመቅረፍ የሚያስችል የዲጂታል ስርዓት እየዘረጋ መሆኑን የጽፈት ቤቱ ኃላፊ አቶ ገበየሁ አልማው ተናግረዋል። የዲጂታል ስርዓቱ የመረጃ መፋለስን ለማስቀረትና ከተገልጋዮች የሚነሱ የአገልግሎት አሰጣጥ ቅሬታዎችን ለመፍታት እገዛ ማድረጉን ነው ኃላፊው የተናገሩት። አንድ ደንበኛ ሲመጣ ያን ፋይል ፈልጎ ለማግኘት ለሰ ሳምንት ለሁለት ሳምንት ነበር ቀጠሮ ይሰጥ የነበረው። ነገር ግን አሁን በዚህ መልኩ በካይዘን ፍልስፍና ከተደራጀ በኋላ ግን ባለ ጉዳዩ እንደመጣ ወደየት ነው የምንሄደው? ወደ ሶፍት ኮፒ ነው የምንሄደው። ሶፍት ኮፒ ላይ ሂደን ሰርች እናደርጋለን። የትኛው ሸልፍ ላይ የትኛው መደርደሪያ ላይ የትኛው ክላሴር ላይ እንዳለ ያሳያል። ቀጥታ ከዚህ ያየነውን ሂዶ ከዛ አንስቶ የሚፈልገውን አገልግሎት የማስተስ ስራ ይሰራል ማለት ነው። በሌላ መንገድ ዲጂታላይዜሽን ውሸት በማስቀረት ረገድ መረጃ ላይ ያለውን ነገር መሰረታዊ ለውጥን ያመጣው ብለን የምናስበው ከዚህ በፊት የከተማ አስተዳደር ባለ ይዞታ በሁሉም ዘርፍ ስንት ነው ተብሎ ስንጠየቅ አንድ 17000 እንላለን አንድ 21000 ይባላል ያው የተለያየ በየአመቱ ምረቱ የሚላከው መረጃ የተለየ ነው ነበር። ወደ ሁኔታው ስንመጣና በዚህ መልኩ ተጠናቆ እንት ሲታይ 9626 ባለይዞታ ነው ያለን። በአሁኑ ወቅት 50 በመቶ የባለይዞታዎች ፋይል ወደ ዲጂታል መረጃ አያያዝ ስርዓት መቀየሩንም ኃላፊው ገልጸዋል። የካይዘን ስራና የባሌዞታን ፋይል ወደ ኮምፒውተር ፌድ የማድረግ ቶታሊ ተጠነቋል። አሁን እያደረግን ያለ ነው፣ ሶስት ስካነር ተገዝቶ እያንዳንዱ ባሌዞታ ጥቅል አጠቃላይ ፋይሉ ወደ ኮምፒውተር ሲስተም እንዲገባ ነው እየተደረገ ያለ። ይህ ከተጠነቀቀ በኋላ ሁሉን ነገር አገልግሎቱ አሰጣቱ በምን ይሆናል ማለት ነው? በኦንላይን ሰርቪስ ይሆናል ማለት ነው። ስለዚህ በዛ መንገድ አሁን ላይ ያለነው ኦልሞስት 50 ፐርሰንት አፈጻጸም ደረጃ ላይ ደርሰናል። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪና ከተማና መሠረተ ልማት መምሪያ ኃላፊ አቶ አይተነው ታዴ ቻግኒ ከተማን ጨምሮ በብሔረሰብ አስተዳደሩ ስድስት ከተሞች መረጃዎችን በዲጂታል ስርዓት የማደራጀት ስራ እየተሰራ መሆኑን ተናግረዋል። እንግዲህ እንደ ብሔረሰብ አስተዳደር ከለየናቸው የከተማ ኢኒሼቲቮች አንዱ ዲጂታላይዜሽን ነው። ከዚህ አንጻር እንደ ከተማና መሠረተ ልማት ተቋም በስድስት ከተሞች ጀምረናል። ስድስት ከተሞች በሂደት ይህንን ስራ እየሰሩ ያሉበት ሁኔታ ነው ያለ። የመጀመሪያው ፈርቀዳጅ ሆኖ ያስኬሄደው አዘና መራዊ ማዘጋጃ ነው። አዘና መሪ ማዘጋጃ አሁን ባለው ነባሪያ ሁኔታ የኦንላይን ሰርቪስ ወይም ደግሞ ወረቀት አልባ አገልግሎት ጭምር እየሰጠ ያለበት ሁኔታ ነው ያለው። ዛሬ የምንገኝበት ቻግኒ ከተማ ደግሞ ከዛ ቀጥሎ የሚታይ ፋይሉን ከ50 ፐርሰንት በላይ ወደ ሶፍትዌር ያስገባ እና የካይዘን ስራውን ያጠናቀቀ ሁለተኛው ከተማ ነው ማለት ነው። ሌሎች አራት ከተሞችም በዚህ ሂደት ስራ እየሰሩ ያሉበት ሁኔታ ነው ያለው። የዲጂታል ስርዓት ተግባራዊ በተደረገባቸው ከተሞች ከአገልግሎት አሰጣጥ ጋር ተያይዞ ተጨባጭ ለውጦች መመዝገባቸውንም አንስተዋል። ከዚህ በፊት ተከፍሎ ማያውቁ ክፍያዎችን ጭምር እያገኙ ገቢያቸውንም እያሻሻሉ ነው። በሌላ በኩል ይህን ሰርቪስ በጀመሩ ከተሞች አገልግሎታቸው በጣም ቀልጣፋ፣ ከሌብነትና ብልሹ አሰራር የጸዳ አገልግሎት እየሰጡ ያሉበት ሁኔታ ነው ያለ። ህዝቡም በከፍተኛ ሁኔታ እምነት እያሳደረበት ነው በተቋሙ ማለት ነው። ስለዚህ አሁን ወደፊትም ቢሆን ይሄ በስድስት ከተሞች ጀመር ነው እንጂ እኛ እንደ ብሄረሰብ አስተዳደር ቢያንስ እስከ መሪ መዘጋጃ ያሉ ከተሞቻችን ይህንን የዲጂታል አገልግሎት መስጠት የሚችሉበት ነባራዊ ሁኔታ እንዲፈጠር እኛን ለመን እየሰራን ያለንበት ሁኔታ ነው ያለ። የተቋሙ ተገልጋዮችም የዲጂታል ስርዓት መተግበሩ በአገልግሎት አሰጣጥ ላይ ይስተዋል የነበረውን መጉላላት እንዳስቀረላቸው ተናግረዋል። ስሜ ዮሴፍ ዑመር ክዳኑ እባላለሁ። አንድ ሰው ሳምንት አስራ አምስት ቀን እየቆየ በህንቀና በህንቀና እየተባለ ይጉላላ ነበር። አሁን እንደዚህ አይነት ነገር ተቀርፏል። ምንም አይነት ነገር የላቸውም። ያለውን ነገር ማንኛውም ባለ ጉዳይ ይምጣ ተስተናግዶ ነው የሚሄደው። በጣም ብዙ ለውጥ አለ ብዬ ነው የማስበው። ሰይድ አሊ በለው ቻግኒ 03 ቀበሌ ብዙ ጊዜ ደንበኛ ነኝ ስንገለገል የነበረ ፋይል ጠፋ፣ ብዙ ቀጠሮም ነበረው። አሁን ላይ እንግዲህ ሲስተም ሲደረግ ያው እንደ እኛ የድርሻችንን ማስተዋጽኦ አድርገናል። ብዙ ቀጠሮ አይኖርም፣ ፋይልም ቶሎ ቶሎ እየተገኘልን ነው። አገልግሎቱን ወደ ሌሎች ተቋማት ማስፋት እንደሚገባም አስተያየት ሰጪዎቹ ገልጸዋል።